ከደንብ አስከባሪዎች ጋር ተያይዞ መሰረታዊ ጉዳይ ለምሳሌ፣ የብስክሌት መንገድ አለ፣ እግረኛ አለ፣ ወጥቷል። ደንብ መመሪያው ባለፈው በእናንተ ዋና ስራ አስፈጻሚ በኩል ማብራሪያ ተሰጥቶበታል። ለምሳሌ የእግረኛ መንገድ ያልቃል አይደል? የሚያልቅበት ቦታ የሆነ ግንባታ ጋር ሲደርስ ይቆማል፣ የብስክሌቱና አስፋልቱ ይቀራል። እና ወደኋላ ልመለስ ነው? በአየር ላይ ልሂድ ነው? ወዴት ልሂድ? ከዛ አቋረጥከው ብላችሁ ልትቀጡኝ ነው? ይሄ ፋክት። ይሄንንም ማስረጃ ያሉኝ ከቦሌ መድኃኒዓለም እዛ ምንድን ነው አትላስ ድረስ ሂዱ። የትም ይሄድ ና የሆነ የህንጻ አጥር ጋር ሲደርስ የእግረኛው ይቆምና የብስክሌቱ ይሆናል። ወይም መመሪያውን ስታውጡ እዛ ጋር ስትሄድ በብስክሌቱም ላይ ሂድ ብላችሁ ካልሆነ በስተቀር ወደኋላ ነው የምመለሰው። በአየር ላይ ነው የሚሄደው። ወደኋላ አትመለስም። ወደ ሌድ እስካመቻቸን ድረስ ነው የምንቀጣ። ያ ነገር ከሌለ አንቀጣም ማለት ነው። የእግረኛ መንገድ ሲያልቅ ብስክሌት መንገድ ላይ መሄድ አያስቀጣም። አንተ ስታስበው እንዴት፣ ለምን ቦሌ ትሄዳለ? እዚሁ ቅርብ እኛ የቸገረንን ነገር ለቅመን ለቅመን እያሳወቅን ነው። ትክክል ነው። እዚቹ ቅርብ ሰማታታውልት ሰማዕታት ሐውልት ፊት ለፊት ሰሞኑን ስንሰራ እየለቀምን ነው እሱን እኛ በየዙሪያ ሁሉ ስለያየውት ነው አሁን ነገር ተመድበን ማለት ነው። እኔ አሁን ይሄን ማነሳለ እዚኛው መስመር ላይ ተመድቤ ይስለነበር ምንድነው ለስራችን ለስራችን እያስቸገረን ያለው ምንድነው የሚለውን እየለቀምን እያሳወቀን ያለንበት ሁኔታ ነው። ይስተካከላል። እስከዛ ግን ወደ ተመለስ ብስክሌት መንገዱ መንገድ ሳይኖር አትርገጥ አንልም። ነገር ግን ሁለት ሶስቱም ነገር ተስተካክሉ በተሟላበት ሁኔታ ግን ነው? እኛ አልፈን ህብረተሰቡ ራሱ እያስተማረልን፣ ይሄ ማለት ባይዲፎልት አሁንም በዚህ ሎጂክ ገንዳ በሌለበት ቦታ ሸንኮራ ልጣጭ ብጥለስ እሱም ባልተሟላበት ል ነው። እና በኪሴ ጆሊድ አትችልም፣ ምክንያቱም ይህንን ድሮም ይል አሁን ቅድም ባሉኝ ሎጂክ ነው። ባልተሟላበት ቦታ ላይ ቀደም ሲል ነው። አሁን እንድጠይቁ ነው የሆነ ነገር ለማስፈጸም ግብዓት፣ ለምሳሌ ከተማ አስተዳደሩ ባለፈው ከክቡር ጠቅላይ ሚኒስትሩ ጋር ኪጋሊን ሲጎበኙ ተመልክተናል። ሁሉም በተሟላ ግብዓት ላይ ነው የእናንተን ስራ ማስፈጸም ይቻለው። እያገዝን እኮ ነው እኛ፣ ይሟላ ነው ይሟላ እና፣ እንጂ ጽዱነትን የማይወድ ሰው ማለት እኔም የሰው ልጅ ነው ብዬ አላስብም። መዋብን የማይወድ ሰው የለም እኮ አይደል? ሁሉም ሰው እዛው እዛው ውትፍትፍ ደጅ ይጥላታል እንጂ ገንዳው ላይ እኮ ሳሎንን ባለችው አቅም ያሱባል አይደል? ከተማችን እንደሱ ቢውብልን ደስ ይለናል፣ ግን በተሟላበት መልኩ ነው። ቀደም ሲል ባዮሎጂክ ገንዳ መጣያ በሌለኝ ቦታ ላይ ብርቱኳ ልጣጭን መጣል ከሌለብኝ በስተቀር በኪሴ ተሸክሜ እንድዞር ነው ወይ? የግድ ገንዳ አይደለም ያስፈልግም። ጽዳት አስተዳደር በየቦታው ላይ ህብረተሰቡ የቱን ቆሻሻ የቱ ጋ መጣል እንዳለበት ለይቱ በሶስት አይነት ማለት ነው የሚበሰብስ የማይበሰብስ ምናምን ብሎ ደስ እንትኑን በየቦታው ላይ አስቀምጧል በአብዛኛው ማለት ነው። ገንዳማ ተጠራቅሞ ከቤቱ የሚወጣው የሚከማችበት እንጂ ግለሰብ እየሄደ ሽንኩርት ልጣጩ ወይ ሆነ ነገሩን አይደለም። አንተ እሱን ነው ልክ ነው። ስለዚህ በየቦታ በም ለምሳሌ አሁን የዚህ የዋና ጎዳናዎች ላይ አለ አንዱ ከቅጣት ጋር በተያያዘ ጥፋት ፈጽመው የቅጣት ገንዘቡን መክፈል አቅም እንደሌላቸው የተረጋገጠ ከሆነ በምትኩ አካባቢ በማጽዳት ወይም አካላዊ እንቅስቃሴ ስፖርት በማድረግ ቅጣቱ ይካካስላቸዋል የሚል ነገር። ለምሳሌ አቅሙ እንደሌለው በምንድን ነው የምታረጋግጡት? ገና እሱን ስታጠኑ ልትሉ ነው። ሁለተኛ አሁን ለቅጣት የተቀመጠው ብር በስፖርታዊ እንቅስቃሴስ የሚካካስ ነው ወይ? ይሄ በራሱ በዜጎች መካከል ልዩነት አይፈጥሩም ወይ? ከዚያ በኋላ ደግሞ ቋሚ አድራሻ የሌላቸው ከሆነ ደግሞ ከፖሊስ ጋር በሚደረግ ትብብር ቅጣቱን እንዲከፍሉ እንደሚደረግ ደንቡ ያትታል አይደል? ምን ማለት ነው? ከፖሊስ ጋር ትብብር ማለት ማለት ፖሊስ ሰውን እንዲለምን ነው ወይስ ፖሊስ በቃ ቻው ብሎ ያሰናብተዋል ነው? ይሄ ራሱ ግልጽ አይደለም፣ አይደለም። አሁን ለምሳሌ አንተ የለም አጠፋክ፣ እንዳልኩህ ያጠፋው ጥፋት ቅጣት ሰንጠረዡ ላይ አለ። ያንን ክፈል ላለ ወሽንትን የለኝም ልበል የለኝም ትላለህ። ወደ እንትን ይሄዳል ማለት ነው። ወደ ህግ ቦታ ወይም ወረዳ ሊሆን ይችላል። ፖሊስም አለ በአካባቢው። አብሮ በጋራ ያነጋግሩታል፣ ያግዛል ማለት ነው ፖሊስ። ይሄ ህግ እንዲፈጸም አብረው ተባብረው ያደርጋሉ ማለት ነው። ከፖሊሱ ጋር ብቻውን እሺ ስለማይለው እሺ ላይ ይለው ይችላል። ምን አገባህ ብሎ ወደ አላስፈላጊ ነገርም ሊሄድ ይችላል፣ ወደ ወንጀልም ሊሄድ ይችላል። ያ ነገር እንዳይከሰት በአካባቢ ያለው ፖሊስ ይሄን ነገር በመተባበር ተፈጻሚ ያደርጋል። ሌላ በደንቡ መሰረት በቅጣቱ ወቅት የተያዙ ንብረቶች በጨረታ ምናምን፣ በቅጣት ሂደት ላይ ለመቀጣት ፈቃደኛ ያልሆነ ግለሰብን በፍርድ ቤት ክስ በመመስረት የቅጣቱን እጥፍ እንዲከፍል እንደሚደረግ ተደንግጓል። እጥፍ እንደሚከፈል፣ ምን አገባችሁ እናንተ? ፍርድ ቤቱ ነው የሚወስነው። አሁን ፍርድ ቤት ከሄድን ኋላ እጥፍ ይሁን አምስት እጥፍ ይሁን ስድስት እጥፍ ይሁን ላልቀጣም ችላለሁ። ፍርድ ቤት ክስ፣ ይሄ እኮ እናንተ ደንብ ነው። ክስ ይመሰረታል አላችሁ፣ ከዛ ውሳኔውንም ሰጣችሁ፣ እጥፍ ይከፍላል። ፍርድ እጥፍ ይከፈልልኝ ብላችሁ ክስ እንመሰረታለን ብላችሁ፣ ደንቡ ወይ መሻሻል ካለበት በስተቀር ውሳኔ ነዋ የሚመስለው። ለምሳሌ ፍርድ ቤት ደንብ ማስከበር ፍርድ ቤት እጥፍ እንዲከፈለው ለፍርድ ቤት ጥያቄ ያቀርባል። ሌላ ነገር ነው እጥፍ ይከፍላል ማለት የፍርድ ቤቱንም ስራ ወሰዳችሁ። ይሄ በራሱ ይሄ እንድን ለማመደው የሚያስፈልገውን የህግ የበላይነት ዴሞክራሲያዊ ስርዓትን መጻረር አይሆንም ወይ? እንዲህ አይነት ደንብ ልክ ነው። እንግዲህ የህግ ክፍሎቹ አንድ ነገር ሆኖ እንደሱ ካልክ እያንዳንዱ ያስቀመጥ ነው እችኛ ለብቻ እንዲህ ነች እኮ ምትል የራሳችሁ ደንብ ላይ ትክክል ይሄኛው ደንብ ማለት ነው ትክክል ይሄን ነው የሚለው ይሄን ለማስፈጸም በወረዳ ለ ማህበራዊ ፍርድ ቤት ጋር ሄዳ ያቀርባል ብትሉ ጥሩ ነው ይሄ የጸደቀ ነው ይህክ በካቢኔ የጸደቀ ነው ይሄን የጸደቀውን አስፈጽምልኝ ብዬ ነው ጥያቄ የማቀርበው ለማ ለማህበራዊ ፍርድ ቤቱ እኔ ያወጣሁት ይሄን ነገር ለመምራት ለማስተዳደር ያወጣሁት ህግ፣ የጸደቀልኝ ህግ ይሄ ነው። አልከፍልም ብሎኛል። ስለዚህ በህጉ መሰረት ፈጽመልኝ ብዬ ነው ጥያቄ የማቀርበው። ህጉ ደግሞ ይሄን ነው። ደንቡ ላይ ደግሞ ያስቀመጥኩት ይሄ ነው። ስለዚህ አፍርድ ቤት ነው ፍርድ ቤት። ያንን ሰው ነፃ ነው፣ የዳኝነት አካሉ ነጻ ነው። ደምድማችሁ መነሳት የለባቸውም። ጥያቄ እናቀርባለን በሚለን ለኮሜንት ይረዳሉ። ለምሳሌ 2000 ብር ነው የሚቀጣው ተባለ ደንቡ ላይ ደንቡ ላይ ሁለት ይሄም እኮ የደንቡ አካል ነው። ይሄን ደንብ ፈጽምልኝ ነው፣ ፍርድ ቤቱ ነው። ቀደም ሲል ያልነው የኮሪደር ልማቱ ሰው ተኮር ነው፣ ለሰው ልጅ ነው። ለአንድ ዘንባባ 300 ሺህ ብር የሚከፈልበት እና የሰው ልጅ ግን አደጋ ሲደርስበት 40 ሺህ ብር መክፈል ሰው ተኮር ያሰኘዋል ወይ? የሰው ልጅ በዋጋ ማይተመነው የሰው ልጅ ከዘንባባ በታች ሆኗል የሚል በጣም ሰፊ ወሬ አለ። አሁንም ቢሆን ይሄ ከተማ ውብና ጽዱ ምቹ ሊሆን የሚችለው ሰውና መንግስት ተባብሮ ሲሰራ ነው። ይሄ በሰዎች ስነ ልቦና ላይ ጫና ፈጥሯል። ይህን እንዴት ነው እናንተ አላዳመጣችሁም? አትሰሙም? እንዴት ነው የምትረዱት? ያው እንግዲህ የኮሪደር ልማቱን ለማጣጣል ብዙ የሚባሉ ነገሮች በ ይሄ ከማጣጣል ጋር ያሉትን የራሳቸው ጉዳይ ከጥላቻው ባሻገር ያሉትን ነው እኔ የምነግሮት። ለምሳሌ ክብርት ከንቲባም ጠቅሰዋል። አንዳንዱ እኮ አውቆ የሚገጩ አለ በዚህ ደረጃ ነው ከንቲባ ሲናገሩ የሰሙት። ታይቷልም ብለን ይህንን ልክ ነው ወንጀልም ስለሆነ 3 መቶ ሺ ብር መቅጣት አይደለም መደረግ ያለበትን ሁሉ የወንጀል ክስ ከሶ ማሰርም ተገቢነት አለው ብዬ በግሌ አምናለሁ። መግጨት ብቻ አውቆ የሚገጭም አለ ስላሉ ነው ክብርት ከንቲባ። ግን የሰው ልጅ አውቆ ደግሞ ሳይሆን በርካታ እንትኖች ይደርስበታል። ሞኒተር አድርጋችሁ ለምንድን ነው ይህንን ግንዛቤ መፍጠር የማትሰሩት በዚህ ደረጃ ነው። ከተማው ላይ እየተባላችሁ ያላችሁት ነው። አሁን እኛ ይሄ የዘንባባው ተክል ሳቅ የገጭ አጋጥሞን አቅም በእርግጥ እንዳልከው በቪዲዮ ጭምር ክብር ከንቲባችን እንዳሉት ሆን ብሎ አስተካክሎ ሲገጭ ቪዲዮ በደንብ አድርጎ ያሳያል ማለት ነው። ወይም ደግሞ ሁለተኛ ደግሞ የተቀጣው አካል ሁለተኛ አመቻችቶ ማለት ነው ሁለተኛ የገጨው አካል ደግሞ ከአቅሙ በላይ የሆነ ዘንባባውንም የመብራቱንም ፖል ጭምር የገጨበት። ስለዚህ ይህ ሰው ከአቅሙ በላይ ነው ተብሎ ለዚህ ልማት የዋለ ከፍተኛ ገንዘብ ዝም የሚባል ከሆነ እየቀጠለ እየቀጠለ ሄዶ እንዳለ በጥቂት ሰዎች ይወድማል ማለት ነው። ስለዚህ ያ ነው መስተካከል ያለበት፣ አመለካከቱ አስተሳሰቡ ነው እንጂ ማስተካከል ያለብን የሆነ ነገርን ከሆነ ነገር እየመዘንን ትክክል